ይቺ ሀገር ይቺ ምድር እኮ እንትን ሚሊዮን ደም በከምቱ የፈሰሰባት ምድር ነች ኢትዮጵያ። ደሙን ጠጣችሁ ጠጣችሁ ጠጣችሁ፣ ወደ እግዚአብሔር ጮኸች። እግዚአብሔር ተቆጣ፣ ተንቀጠቀጠች፣ አልቻለች። ምድር መጽናት አልቻለች። የትኛው በጎ ስራችን ያጽናት? የትኛው የጽድቅ ስራችን ያጽናት? የትኛው ጸሎታችን ያጽናት? የትኛው ስግደታችን? የትኛው ጾማችን ያጽናት? የትኛው መልካም በጎ ሥራችን ያጽናት? ምን ያጽናት? እንዳትጸና እኮ እኛ ክፎች ሆነን መተተኞች ዛራ ንጋሾች፣ በቃ መተት ብቻ፣ ለሥራ መተት፣ ለድል መተት፣ ሰውን ለማሰቃየት ሰው ሲሰቃይ የምንደሰት ሰው ሲሞት የምንደሰት ሰውን አሳምመን የምንደሰት አሳምመ ነው። በሽተኛ አደገነው እኮ ሙዝ ይዘን ደን የምንጠይቅ ሰዎች ነን። ሰውን ገለን መቃብር ቆመን የምናለቅ ሰዎች ነን። አስመሳዮች፣ ክቦች፣ ሰው ማንወድ ሰው ለመውደድ ልባችን የማይከፈል ሰው ለመጥላት ግን የምንሽቀዳደምወድ ሰዎች ነን። ዘመኑ ይሄ ነው። የዘመኑ ፍጻሜ የምንመለከተው ነው። የምድር መንቀጥቀጥ ይበዛል፣ በዓለም ላይ ይበዛል፣ በሀገራችን ይበዛል። ስለዚህ የምድር ፍጻሜ፣ የዘመን ፍጻሜ ምልክት ነው። የመሬት መንቀጥቀጡ እየባሰም ይመጣ እንጂ የቀነሰ አይመጣም። ለምን አይቀንስም? እኛ ዘረኝነታችንን አልቀነስንም። እኛ መተታችንን አልቀነስም። ክፉዎች ሆነ፣ እንዴት ምድር ትጽና? ስለዚህ ይሄ መሬት መንቀጥቀጡ የጌታ መምጫ ሰዓት እየደረሰ እንደሆነ የሚያሳየ ነው።